በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ትከሳለ። ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚፈል ከግርግር ብቻ እንደሚያተርፍ የሚያምን ሀይላል አስቀረት ይቻል ነበር። አብሮ እየዶለ ተብሎ ግን መሬታችን ተይዟል ደሞ ብሎ ሚዲያ ሲያገኝ ይከሳል። እኛ ያለምንበት የሆነ ነገር ተደረገ መንግስት አስረክበው መጡ ና የሚሉት ወር ያለ የምን መንግስት ተፈናቃይን መልስ ሲባል ተፈናቃይ በወታደር ይዤ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይልሃል። እውቅናን በተመለከተ ያለው ሁኔታ ምንድን ነው? ፓርቲ ሰራዊት የለው። በቃ የህወሀት ሰራዊት ስለተባለ የህወሀት ሰራዊት ይ ቀጥላል ሊሆን አይችልም። መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ፣ ልክ እንደተካደ ሰው ና ጉዳዩን እንደማያቀው ሰው እንዳድሶ ነው የመከራከር ነገር ነው። አንዱ ፈተና የሚያበዛው ይሄ ለምን ሆነ? ምንድን ነው ምክንያቱ? አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው ቀጥል ንፈልግ ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው። ምንም ርባና የለውም ማለት ነው። አዲስ ፓርቲ እያዋቀራችሁን የሚባለው ምን ላይ ደረሰ?